በሎጥ ዘመን የነበሩ ሰዎች በጣም ከባድ ነገር ሰርተዋል። ትንቢተ ሕዝቅኤል ምዕራፍ አስራ አራት ተመልከቱ። የሰሩት አጥያት መቼም ምዕራፍ አስራ ዘጠኝ የሰፊ ማብራሪያ ከሰው አልፈው ወንድና ወንድ አመንዝረዋል፣ ዘሙተዋል። እንደምታውቁት ሴትና ሴት እንደዛው፣ ሰው ከእንስሳ ጋር የዘሙተበት ዘመን፣ ሰው ከመሬት ጋር መሬት ቆፍረው ዝሙት ይፈጽሙ ነበር። ትንቢተ ሕዝቅኤል ምዕራፍ አስራ ከሚዘርላቸው አንደኛው ትርቢት ነው። ሁለተኛው ደግሞ ስራ ፈትነት ይላል። ስራ ፈቶች ነው። ስራ ፈት መሆን ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ስራ ፈት እንድንሆን ቁጭ ብለን አንዳንድ ጊዜ ቤተክርስቲያን በመጣ ቁጥር ይበዛል። ቤተክርስቲያን እና ስራ ፈቶች ነበሩ። በጣም ብዙ ማጠት ሰርተዋል። መጡና በሬት ጣራ በታች የገቡን አሉ። እነሱን አውቃለን። ከነሱ ጋር ያለ ጨው መስራት የለብኝም። ጨው ስጡ እንግዲያው። ጨው ከሌላችሁ ቤቴ ጣራ በታች ፀጉረ ልውጥ የሆኑ ሁለት ቆንጆ ቆንጆ ሴቶች መጥተዋል።

ውስጥ አታለ እንግዲህ፣ ምን አይነት ህክም እንዳለው ተመልክቶ ሲሄዱ ልጆች ንስጣችሁ ግን እንግዶችን አታስቀይሙ ብለው አታቸው አላቸው። እነሱ እኮ ግን መላይት ናቸው። ይህ ጊዜ ነው ቢለብ ናቸው እንዲያኑ ይህን ሰው ተመልከቱት። ከሌላ ሀገር መጥቶ ኦሪት ዘፍጥረት ምዕራፍ አስራ ሶስትን ስትመለከቱት ከአብርሃም አሽከሮች ጋር በመጣላት ምክንያት ነው። ሎጥና አብርሃም ተለያይተው ሎጥ ደስ ያለው ምድር መርጦ አረንጓዴ ማሰባ ስለነበረች ተገቡ መርጦ ወደዚ ሄደው ሎጥ እንደ ሰው ሰው የሚያቀየሩ ለሰሉ እንግዳ ነው። ይሄን ጊዜ ምናሉ፣ እነዚህ ከእውን ተመልከቱት ከሌላ ሀገር መጥቶ ደግሞ በእኛ ላይ ፈራሽ ሊሆን ይፈልጋል የሚባባል፣ ዛሬም ዛሬ የምንለው ቋንቋ ማለት ነው። እንዲህ ተባባሉ። ይህን ጊዜ እየበረቱ ተጠጉ። ሎጥን ለመደምደም ተከተሉት ተጠግቶ ወደ በሩ፣ ይህን ጊዜ ቅዱስ ገብርኤል የሎጥን ቤት በሩን ከፈተና እጁን ዘርግጦ የሎጥን እጅ ያዘውና ሎጥን ወደ ውስጥ አስገብቶ በሩን ደግሞ ወደ ውጭ ዘብቶ ውጭ ያሉ ፀዶማውያን ወያን የሎጥን በር እንዳያገኙት አይናቸውም ጋረገ መላት። ሎጥን ከከይሲ ሰዎች የጠበቀ መልአክ ቅዱስ ገብርኤል ነው።

ቅዱስ ገብርኤል በገነት ላይ ምን ያለ መላክ ነው? ምን ያለ መላክ ነው? ስለዚህ እዚህ ውስጥ ያላቸው ኦርቶዶክሳውያን ገነት መግባት ትፈልጋላችሁ? በዚህ ምሽት እንደፈለገው እያደረገን ገነት ገነት ሰዓቱ ገነት ኋላ መንግስት ሰማያት ና ገነት ለመግባት ግን ከመቤታችን ከቅድስት ድንግል ማርያም በታች ቅዱስ ሚካኤል አለ። ከሱ ቀጥሎ ቅዱስ ገብርኤል እያንዳንዳቸው መዚያ ቅዱስ ገብርኤል አቆስ ነው ሄደው ይሄን ማመን አለባችሁ መሞላል እያንዳንዱ በጎ ተግባራችን በቅዱስ ገብርኤል አማካኝነት ነው ቅድመ እግዚአብሔር የሚደርስልን። በገነት ላይ የተሾመውን መላእክት ነው እያከበርን ያለነው። ገነት መግባትን እፈልጋለን፣ አሁን እፈልጋለን። ይህንን መላእክ ደግሞ በአግባቡ ማክበር የእኛ ግዴታችን ነው። በመውጣት መግባታችን የሚጠብቀን በችግራችን ጊዜ የሚደርስልን፣ በሐዘናችን የሚያዝናና ክፉን የሚያስወግድልን፣ ሀዘናችንን የሚያፈርሳን፣ በቸገረ ጊዜ ፈጥኖ የሚደርስልን ወደ ጸሎት ብንገባ አንድ በአጭሩ ለመናገር ያህል ሰለስቱ ሕፃናት ወደ እሳት ተጣሉ። ቅዱስ ገብርኤል ቅዱስ ገብርኤል ለባህሪያቸው ለተልኳቸው እንዲያመች እነ ቅዱስ ሚካኤል ሌሎቹ ቅዱሳን በላይ ከእሳትና ከነፋስ ተፈጠሩ ብላ ቤተክርስቲያን ታስተምራለች። ይሄ ቅዱስ ኤጲፋንዮስ በመጽሐፈ አክሲማሮስ ላይ ከእሳትና ና ከነፋስ የሚፈጠሩ ደግሞ ደግሞ እንደኛ ይጠፉ ነበር ይላል። ስለዚህ ለባህሪያቸው እንዲያመች ለአስተምህሮ እንዲያመች ለፈጣንነታቸው ደመጅ ለረቂቅነታቸው እንደመች ከእሳት ከነፋስ ተፈጠሩ ይላል። ዳዊት ደግሞ ዘይት ነው መላእክቲሁ መንፈሰ ወይ ለይትራኩ ወይ እሳት ይላል። አገልጋዮቹን የእሳት ተረገሎች መናፍስት የሚያደርጋቸው ይላል ዳዊት ልባብላል። እና ቅዱሳን መላእክት ከእሳት ከነፋስ ተፈጠሩ ይባላል ያስተምሩ ነው። ስለዚህ ቅዱስ ገብርኤል እሳታዊ መልአክ ይባላል። ባጭሩ ለማስረዳት ነው። በደምብ ተከታተሉ ታላቅ ቤተክርስቲያናችን ሊቀ ባህር ያቆስም ድንግል ወይ የሚያታልሙ ጎልማቶች ያዘጋጉሽ አይደለሽም። ስሙ ገብርኤል የተባለ ብርሃናዊ መልአክ እሱ ጎበንሽ እንዲላ። ምን አይነት መልአክ ገብርኤል ብርሃናዊ መልአክ። ስለዚህ ቅዱስ ገብርኤል ብርሃናዊ መልአክ ከመልአኩ ገብር የተነሳ ምድር በርናያችን እንዲል ራ ዮሐንስ ምዕራፍ 18 ላይ ስለዚህ እሳታዊ መልአክ ብርሃናዊ መልአክ ይባላል። በባቢሎን ሀገር ወደ እሳቱ ስጥ ወደ ሶስቱ ህፃናት እሳት መራቅ ቅዱስ ገብርኤል ተርኮ መጣ። አሁን በሚገባ ቋንቋ ለመናገር አንድ ሰው እሳት እያነደደ ነው። ሌላም ደግሞ የሚነድሳት አምጥታችሁ እሳት ላይ ብትጨምሩት ወይም እንጨት አምጥታችሁ ብትቆሰቁሱ ብትቆሰቁሱ እሳቱ ይነዳል ወይስ ይጠፋል? መልሱን እንጂ፣ ነገሩ እዚህ አካባቢ እንጨት ይኖራል ብዬ አስባለሁ። አዲስ አበባ ላይ አብዛኛው መብራት ሊሆን ይችላል

ክብር ጸጋቸውን ማዕረጋቸውን ስልጣናቸውን አስፍተው እኔ የረቀቀውን አመልተው የጎደለውን ሞልተው በደንብ አድርገው አስተምረውናለ ለመመራል ለመመራችን አሁኑ በድጋሚ ቃለ ህይወትን ያሰማል። በተለይ የቅዱስ ግብርኤልን ክብሩን ማይረጉን ሰፋ አድርገው ደግሞ አስተምረውናል። እንደው ጊዜው ስለሚቀድም ነው እንጂ ከዚህ በላይ አስተምሩን ነበረ። ነገር ግን አሁንም ወደፊት ሰፋ አድርገን የምንጋብዛቸው ይሆናል። ለዛሬ ግን ትምህርቱ እዚህ ላይ ይበቃናል። ስለነበረን ጊዜ ሁሉ እግዚአብሔር የተመሰገነ ይሁን እንግዲህ